ሰላማዊ ሰልፍ አቅም የሌለውን እያሰራችሁ ምንም ያላደረገውን አዲስ አበባ ልጅ እስር ቤት እያጎራችሁ ነ አዲስ አበባ ተወካይ ማን? የኢትዮጵያ ተወካይ ተወካይ የኢትዮጵያ ተወካይ የአዲስ አበባ ልጆች እያሉ ትቀዳለህ። ያ ጨብጫቢ ሚዲያ ነው እናንተ የሚዘገባችሁ። ታከለው ታከለን ፊቱን ለመሸፈን ይሞክራል። ተመልከቱት። ከአብነት ጋ ነው ዛሬ ያገኘናቸው። ቁርስ እየበሉ ስለ ማዕድን፣ ስለ ኢትዮጵያ ማዕድን እያወሩ ነው። እንዴት እንደሚዘርፉት ተመልከቱት። ሕግ ያለበት ሀገር ስለሆን እኛ በስነ ስርዓት ነው ምንታገለው።